ሰላም እንዴት ናችሁ? እዚህ ቻናል ቤተሰቦች፣ ዛሬ በዚህ ቪዲዮ ለጀማሪዎች ስለ ኤችቲኤምኤል ኮንሰፕት ዲስከስ ምናደርግ ይሆናል። ኢንትሮዳክሽን ቱ ሃይፐርቴክስ ማርካፕ ላንጉጅ ኦር ኤችቲኤምኤልን እናያለን። ኢንትሮዳክሽን ፓርት። ሶ በዚህ ቻናል ትምህርታዊ የሆኑ ነገሮችን እና የተለያዩ ቴክኖሎጂ ቲፕሶችን ስለምንለቅ ከወዲሁ ሰብስክራይብ እንድታደርጉ ሰብስክራይብ ያላደረጋችሁ ብዙ ስለምትጠቀሙ ይህንን ቻነል ሰብስክራይብ አድርጉ። ወደ ቪዲዮችን እንሂድ። በዚህ ቪዲዮ ዛሬ የምናየው ሶስት ኮንቴንቶችን ዲስከስ እናደርጋለን። የመጀመሪያው ኢንትሮዳስቱ ማርክፕ ላንጅ ማርክፕ ላንጅ ምንድን ነው በራሱ ሁለተኛው ታይፕስ ኦፍ ማርክፕ ላንጅ፣ ሶስተኛው ደግሞ ኢንትሮዳክሽን ቱ ኤችቲኤምኤል። ማርክፕ ላንጅ ምንለው ማርክፕ ላንጅ ሲምፕሊ ካን ቢ ዲፋንድ አስ ኢንስትራክሽን ኦፍ ኮርስ ዩዝድ ቱ አኖቴት ኦር ፎርማት ቴክስት ኢን ኤ ዶኪመንት ጀነራሊ ማርክፕ ላንጉጅ የምንለው ኮድ ነው፣ ኢንስትራክሽን ነው። ይሄ ኮድ ይሄ ኢንስትራክሽን ሜንሊ ቴክስቶችን ፎርማት ለማድረግ አንኖቴት ለማድረግ እኛ በምፈልገው ፕሬዘንት ለማድረግ የሚረዳ ነው። ነገር ግን ለምሳሌ ወርድን ብንወስ ወርድ ላይ ቴክስቶችን በፈለግነው ነው መንገድ ከስተማይዝ ማድረግ እንችላለን። ነገር ግን ዌብሳይት ላይ ደግሞ ማርክፕ ላንጓጆችን በመጠቀም ወርድ ላይ ከስተማይዝ እንደምናደረገው አንኖቲስ ማድረግ እንችላለን። ቴክስቶችን ፎርማት ማድረግ እንችላለን ማለት ነው ማርክፕ ላንጅችን በመጠቀም። ሶ ማርክፕ ላንጅ ሲምፕሊ ሴት ኦፍ ሩልስ ዛት ዲፋይን ሃው ዘ ሌይአውት ኤንድ ዘ ፕሬዘንቴሽን ኦፍ ቴክስት ኤንድ ኢሜጅ ሹድ ቢ አፒር ኢን ዲጂታል ዶክመንት። በዲጂታል ዶክመንት ላይ ኢሜጆች፣ የተለያዩ ጽሑፎች እኛ የምፈልገውን ቴክስት እንዴት ፕሬዘንት ማድረግ እንችላለን፣ የሚለውን ዲጂታል ዶክመንትን ፕሬዘንት ለማድረግ የሚረዳ ላንጉጅ ነው ማለት ነው። ሴት ኦፍ ወርስ ነው ቅድም ያልኳችው ኢዝ ኮድ ልክ እንደ ፕሮግራሚንግ ላንጉጅ ሆኖ ግን የኛው ፕሮግራሚንግ ላንጉጅ አይደለም አይባልም። ማርክፕ ላንጉጅ ነው ይባሉ። ምክንያቱም በኋላ እናያለን ፕሮግራሚንግ ላንጉጅ እና ማርክፕ ላንጉጅ የራሳቸው የሆነ ዲፈረንስ አላቸው ማለት ነው። ፊቸርስ ኦፍ ማርክፕ ላንጉጅ፣ ማርክፕ ላንጉጅ የመጀመሪያ ፊቸር ነው። ታጎችን ይጠቀማል አኖቴት ለማድረግ ቴክስቶችን አኖቴት ለማድረግ ታጎችን ይጠቀማል። ብዙ ጊዜ ችት የሚል ታግ በፔር ነው ይመጣሉ ታግ ከምስ ኢን ፔርስ ዊዝ ኦፕኒንግ ኤንድ ክሎዚንግ ታግስ። ለምሳሌ እዚህ ጋር እንደምታዩት ቴክስትን ቦልድ ማድረግ ንፈልገች ታጎችን በማየት ሊድ ያደርገናል። ቢ የሚለውን ታግ እዚህ ጋር ኦፕኒንግ ታግ ይባላል። ይሄኛው ዜን ዚስ ዋን ኢዝ ኮልድ ክሎዚንግ ታግ። እዚህ ውስጥ የምንጽፈው ቴክስት ደግሞ ቴክስቱ ቦልድ እንዲሆን የምፈልገውን ቴክስት እዚህ ውስጥ እንጽፋለን ማለት። ስለዚህ ሌላኛው አድቫንቴጅ ኦር ፊቸር ምንድን ነው? ኖርማል በቀላሉ አንድርስታንድ ልናረጋቸው የምንችላቸውን ታጎች ነው የሚጠቀመው። ቢ ቦልድ ወርድ ላይ ብታየው ኮንትሮል ፕላስ ቢንስ እንጫን አንድ ቴክስት ሰሌክት አድርገን ቦልድ ነው የሚያደርግ። ልክ እንደዛው ኢዚ ነው አንደርስታንድ ለማድረግ በጣም ሲምፕል እና ቀላል የሆነ ላንጉጅ ነው ማለት ነው። የሚል ታይፕስ ኦፍ ማርክፕ ላንጉጅ ምንላቸው የተለያዩ ማርክፕ ላንጉጅ አለ። ፈርስት ዋን ፕሬዘንቴሽን ማርክፕ ላንጉጅ አለ። ይሄ ምን ያካትታል ካልን ሃይፐር ቴክስት ማርካፕ ላንጉጅ ውችዝ ኤችቲኤም ኤልን ያካትታል ኤንድ ካስኬዲንግ ስታይል ሺት ወይም ደግሞ ሲኤስኤስን። ያ ሁለት አይነት ዌብሳይት ዴቨሎፐር አለ። አንደኛው ፍሮንት ኤንድ እና ባክ ኤንድ ነው። ፍሮንት ኤንድ የምንለው እነዚህ ፕሬዘንቴሽን ማርክአፕ ላንጉጆችን የሚጠቀም ነው፣ ኤችቲኤምኤልና ሲኤስኤስን የሚጠቀም ነው ማለት ነው። ሶ ኖርማል ዲዛይኒንግ ነው የሚሰራው ወይም ከፊት ለፊት ዌብሳይቱን ዲዛይን የማድረግ ስራ የሚሰራ ፍሮንት ኤንድ ዌብ ዲቨሎፐር ይባላል። ባክኢንድ የምንላቸው ግን ላይክ ጃቫስክሪፕት፣ ፒኤችፒ፣ ስኩዌል ዳታቤዝ እነዚህን ዴቨሎፕ የሚያደርጉ ደግሞ ባክኢንድ ዲቨሎፐር እንላቸዋለን። ፉል ስታክ ዲቨሎፐርስ የምንላቸው ደግሞ አሉ፣ ሁለቱንም የሚሰሩ ፍሮንት ኢንድንም ባክ ኢንድንም የሚሰሩ አሉ። ማርከፍ ላንጉጅ ግን ሜንሊ ፍሮንት ኢንድ ላንጉጅ ናቸው ወይም ደግሞ ፍሮንቲን ዲቨሎፐሮች የሚጠቀሙት ላንጅ ናቸው ሁለተኛው ዳታ ማርክፕ ላንጅ ነው ግዜሜል ነው ሶስተኛው ማቲማቲካል ማርክፕ ላንጅ የመጨረሻው ኤክስቴንሲብል ቢዝነስ ሪፖርት ላንጅ ፎከስ የምናደርገው በዚህ ቪዲዮ ፕሬዘንቴሽን ማርክፕ ላንጅ ላይ ነው ማለት ዋይ ዩ ለርን ማርክፕ ላንጅ ለምን ይጠቅማል ፈርስት ዋን ዌብ ዲቨሎፕ ለማድረግ ሁለተኛው ኮንቴንት ክሬት ለማድረግ ሶስተኛው አንደርስታንድ ዌብ ቴክኖሎጂስ ንድ ካሪየር ኦፖርኒቲ ሰው ላይ እንደምታውቁት በጣም ብዙ ሰው ኦንላይን ላይ እራሱ ፍሮንቴንድ ዲቨሎፐር እንፈልጋለን፣ ባኪን ዲቨሎፐር፣ ፉልስታክ የሚባል በጣም ትልቅ አሁን ላይ አፕወርክ ሊሆን ይችላል ኦንላይን ጆብ ከምንላቸው መካከል በጣም ተፈላጊ የምንለው ዌብ ዲቨሎፐሮች ናቸው። ስለዚህ ትልቅ ስኪል ነው ማለት ነው ዌብ ዲቨሎፕመንት ንድ ካስተማይዜሽን፣ ፐርሶናላይዜሽን፣ ኢንንሰር ኮሚኒኬሽን፣ አዳፕታብሊቲ፣ ፊቸር ፕሩፊንግ እነዚህ ሪዝን ናቸው። ከዚህ በኋላ ኢትዮጵያ ውስጥም ብዙ ነገሮች በሲስተም ስለሚሆኑ ሲስተም ደግሞ ካለ በዲፎልት ዌብሳይት አለ ማለት ነው ዌብሳይት ደግሞ ዲቨሎፕ የሚያደረግ ሰው በጣም ይፈልጋል። ማርኬቱ ላይ ትልቅ ትልቅ ኢምፓክት ይኖረዋል ማለት ነው። ኤንድ ሌት ስታርት ዊዝ ኢንትሮዳክሽን ቱ ኤችቲኤምኤል ኤችቲኤምኤል ዩዝ ቱ ዲዛይን ዌብ ፔጅስ ዩዚንግ ማርክፕ ላንጉጅ ማርክፕ ላንጉጅ በምንጠቀም ዌብ ዲዛይን ለማድረግ የምንጠቀመው ላንጉጅ ነው። ካራክተሪስቶቹ ቅድም ኢዝ ኖት ፕሮግራሚንግ ላንጅ ፕሮግራሚንግ ላንጅ አይደለም። ዋይድሊ ዩዝድ ላንጅ ኦን ዳ ዌብ ላይ በጣም ከምንጠቀመው ላንጅ መካከል ኤችቲኤምኤል የመጀመሪያ ኮንቴንቶችን ራሱ ፎርም ለማድረግ የመጀመሪያው ላንጅ ኤችቲኤምኤል ነው። የትኛውም ዌብሳይት መጀመሪያ ላይ የሚጻፈው ኮድ ኤችቲኤምኤል ኮድ ነው። ኤችቲኤምኤል ዩዝድ ቱ ክሬት ዌብ ፔጅስ ን ዌብ አፕሊኬሽንስ ኦልሶ ዊ ካን ክሬት ስታቲክ ዌብሳይት ባይ ኤችቲኤምኤል ኦንሊ

ረን የሚሆነው በብሮዘር ነው። ክሮም ላይ ሊሆን ይችላል። ኢንተርኔት ኤክስፕሎረር ላይ፣ ሞዚላ ላይ፣ ኤኒ አደር ብሮዘር ላይ ረን እናደርገዋለን ማለት ነው። ሌላው ግን ኤችቲኤምኤል ኢዚ ፕሮግራሚንግ ላንጉጅ ነው። ኢንኬዝ ሴንሴቲቭ ነው። ኢንኬዝ ሴንሴቲቭ ነው ማለት ለምሳሌ ፕሮግራሚንግ ላንጉጆችን ብንወስድ ሲ ፕላስ ፕላስን ብንወስድ የሆነች ኮማሚስ ብታደርጉ ኦል ኮዱ ራን አይሆንም ወይም ዲባግ አይሆንም ስለዚህ በአንድ ኮማን ምክንያት ምንም አይነት አውትፑት አልናይም ማለት ነው። ኤችቲኤምኤል ላይ ግን የሆነ ነገር ሚስ ካደረግን አንድ ታግ ሚስ ካደረግን ያ ታግ ብቻ ነው እንጂ ዲስፕላይ የማይሆነው ሌላው በትክክል የተጻፉ ታጎች ካሉ እነዛ ዲስፕላይ ይሆናሉ። ስለዚህ ኢንኬስ ሴንሲቲቭ ነው። ለምሳሌ ካፒታል ሌተር ብናደረግ ስሞል ሌተር ብናደረግ ችግር የለውም። ፕሮግራሚንግ ላንጅ ላይ ግን መጀመሪያ ላይ ኢዝ ኖት ፕሮግራሚንግ ላንጅ ያለው ለዛ ነው። ፕሮግራሚንግ ላንጅ ላይ ግን ካፒታል ሌተር መሆን ያለበት ካፒታል ሌተር ካላደረግን አይሰራም፣ ስሞል ሌተር ካላደረግን አይሰራም። በጣም ኬስ ሴንሴቲቭ ነው። ወራስ ኤችቲኤምኤል ግን ኢንኬስ ሴንሴቲቭ ነው። ካፒታል ሌተር ብናደረግ ችግር የለው። ስፔሊንግ ሚስ ካላደረግን ድረስ እንደዚህ ቶለሬት ያደርጋል። ስ ዋይ ዊ ኮል ኢት ኢን ኬስ ሴንሴቲቭ። ኤችቲኤምኤል ቴክስቶችን፣ ኢሜጆችን፣ ኦዲዮችንም የተለያዩ ፋይሎችን በኤችቲኤምኤል ፕሬዘንት ማድረግ እንችላለን፣ ዌብ ሳይታችን ላይ ማስገባት እንችላለን ማለት ነው። ያው ኤችቲኤምኤልን ደግሞ ሞር ለማሳመር ሲኤስኤስ እንጠቀማለን። እሱ ቀጣይ ላይ ዲስከስ እናደርጋለን። ኦኬ ዋት አር ቱልስ ሪኳርድ ኢን ዌብ ዲዛይን። ዌብ ዲዛይን ላይ ኦር ኤችቲኤምኤል ለመጻፍ ምን አይነት ቱሎች ያስፈልጉናል? በጣም በቀላሉ ኖርማ ኖት ፓር ላይ መጻፍ እንችላለን። ኖት ፓር ላይ ግን ሞር ኮምፕሊኬትድ ስለሚሆንብን ሪኮመንድ ማድረጋቸውን ኖት ፓር ፕላስ ፕላስ፣ ቤስ ኮድ፣ ሰብሊም ቴክስት፣ አዶቤ ድሪምዊቨር፣ እነዚህ በጣም ጥሩ ቱሎች ናቸው። እነዚህን በመጠቀም ኤችቲኤምኤል መጻፍ እንችላለን። ሲምፕሊ ኖት ፓር ላይ ጽፈንም ረን ማድረግ እንችላለን ማለት ነው። ሶ ኤችቲኤምኤል የምንጽፍበት ቱሎች እነዚህ ናቸው። አክቹሊ ሁለት አይነት ኤዲተር አለ። ቴክስቱዋል ኤዲተር ምንለው አለ ኖት ፓር ፕላስ ፕላስ ነው። ሁለተኛው ደግሞ ዋት ዩ ሲ ኢዝ ዋት ዩ ጌት ኤችቲኤምኤል ኤዲተር ይባላል። ችኛው አብሪቬሽን ዋት ዩ ሲ ኢዝ ዋት ዩ ጌት ማለት ነው። ይሄ ላይክ ቪዥዋል ኤዲተር ነው ላይክ አዶቤ ድሪም ኦቨር ነው። አዶቤ ድሪም ኦቨር ሞር ዲቨሎፐሮች የሚጠቀሙት ነው። አድቫንቴጅ አለው። ምንድነው የሚያደርገው አሚን ታጎችን ኢንኬዝ ከፍታችሁ ክሎዚንግ ታክ ላይ ሚስ ብታደረጉ ክሎዝ እንድታደረጉ ሪማይንድ ያደረጋችኋል። ሴሴስሊም በዛ ብራኬት ከፍታችሁ ካልዘጋችሁ ብራኬት ጋር ተከፍቶ አልተዘጋለ ብሎ ይነግራቸኋል። ሞር ሊድ ያደረጋቸኋል። በጣም ኢዚ ያደረግላቸኋል። ዋ ዋት ጌት የሚለው ኤስቲምኤል ኤዲተር ማለት ነው። ኤንድ ስቴሚልን ረን የምናደርግበት ብሮዘር ላይ ነው። እነዚህ ብሮዘሮች ላይክ የትኛውም ጉግል ክሮም፣ ሞዚላ ፋየርፎክስ ኤንድ ሳፋሪ እነዚህ ላይ አውትፕቱን ማየት እንችላለን። ሲምፕል አስ ፋር አስ ስቴሚል ነው። ስቴሚል ሲንታክስ ውስጥ በጣም ቀላል ነው። ቅድም እንዳልኳችሁ እዚጋ እንደምታዩት ከላይ ዶክ ታይፕ ስቴሚል ይላል። አክቹሊ የዶክ ታይፑ ስቴሚል እንደሆነ ለመናገር ነው። ን ስቴሚል የሚል ታግ እንከፍታለን። በስቴሚል ታግ ውስጥ ደግሞ ቦዲ እንከፍታለን። እነዚህ ቤዚክ ኮመን የሆኑ ታጎች ናቸው። በተለይ ኖትፓድ ኖርማል ኖትፓድ የምንጠቀም ከሆነ እነዚህ መጻፍ አለብን። ኖትፓድ ፕላስ ፕላስ ከሆነ ባይ ዲፎልት ራሱ ላንጉጅ ስንመርጥ ኤስቲኤምኤል ከመረጥን እነዚህ መጻፍ ላይ ይጠበቅብን ይችላል። ጀስት ቦዲ ውስጥ ያሉትን ኤሌመንቶች ወይም ታጎች መጠቀም እንችላለን። ሶ እዚህ ጋር ኤስቲኤምኤል የሚል ታ ከፍተናል። ን ቦዲ ውስጥ ደግሞ የምንጽፈው ዲስፕሌይ የሚሆን ወይም ደግሞ የሚታየው ካለ ቦዲ ውስጥ ነው የምንጽፈው ዘን ቦዲ ውስጥ የምንጽፋቸው እኛ የምንፈልገውን ከጻፍን በኋላ ቦዲ እንዘጋለን። እዚ ጋ የከፈትነው ስቴ የሚል ደግሞ እዚ ጋ መተን እንዘጋለን ማለት ነው። ወይም ደግሞ በኤዲተር ቶሎ ላሳያችሁ እዚ ጋ እዚ ጋ ስቴ የሚል ከፍተናል። ዘን እዚ ጋ ደግሞ ቦዲ ከፍተናል። እንደምታያት ኦፕኒንግ ታግ አለ፣ እዚ ጋም ክሎዚንግ ታግ አለ። ስለዚህ ቦዲ ውስጥ የምንጽፋቸው ነገሮች ቦዲ ውስጥ የምንጽፋቸው ነገሮች አውትፑቱን የምናየው እዚህ ውስጥ የምንጽፈውን ነገር ከጨረስን በኋላ እንዘጋለን። ኤችቲኤምኤል ደግሞ ሁሌም ኤችቲኤምኤል ከከፈትን መጨረሻ ላይ መጨረሻ ታግል የምንዘጋው ደግሞ ኤችቲኤምኤል ነው ማለት ነው። ስለዚህ ይህንን ሴብ ስናደረገው እኔ ባይዲፎልት ላንጉጅን ስለመረጥኩት ነው። ሴቭ የተደረገ ነው። ሴቭ አስትሉት እና ሴቫስ እኔ ፈርስ ዶት ኤችቲኤምኤል ብዬ ነው ሴቭ ያደረኩት። ባይዲፎልት ሃይፐርቴክስት ማርክፕ ላንጉጅ ስለሚጠቀም ፋይሉን እዚህ ጋር ስለመረጥኩለት ባይ ዲፎልት ያውቀዋል። ስለዚህ እናንተ ግን ኖርማል ኖት ፓድ የምትጠቀሙ ከሆነ ፈርስት ዶት ኤችቲኤሚል ፋይል ኤክስቴንሽኑ ዶት ኤችቲኤሚል ወይም ደግሞ ኤችቲኤም ብላችሁ ሴቭ ማድረግ አለባችሁ ማለት ነው። ስለዚህ ይህንን እዚ ጋ እንደምታየት ፈርስት ሚል አለ። ይህንን ስከፍተው የሚሰጠኝ አውትፑት ይሄ ነው። ስለዚህ ሄሎ ወርልድ የሚል አውትፑት ሰጥቶኛል። እንደምታየት ኤች ዋን ታግ ሄደር ታግ ማለት ነው። ሄደር ታግ ነው ዊችዝ ከላይ እንደ ሄዲንግ እንደ ርዕስ መጽሐፍ የምንፈልገው ነገር ካለ ብዙ ጊዜ በኤች ዋን ታግ ነው የምንጽፈው። ለምሳሌ እዚህ ጋር ደግሞ ኤችቱ ታግ ይባላል። ኤችቱ ብጠቀም የኛውን ኤችቱ ባረገው የኛውንም ኤችቱ ባደረገው፣ ደህን ሴፍ ኮንትሮል ፕላስ ኤስ ከዛ የመታች ሪፍሬሽ፣ ችኛዋን የሪፍሬሽ ምልክት ስትነኩት ታያችኋል። ሳይዙ እየቀነሰ ነው የመጣው። ስለዚህ እዚህ ጋር ይህንን በጨመራችሁት ቁጥር ኤች ስሪ ኤች ፎር እያደረጋችሁ ትሄዱ። ሳይዙ ምን እየሆን ይላል? እየቀነሰ ሄዳል ማለት ነው። ለምሳሌ ኤች ስሪ ላርገው እዚህ ጋ መታችሁ፣ ኤች ስሪ ማድረግ አለባችሁ። ኦፕኒንግ ክሎዚንግ ታግ ላይ ተመሳሳይ መሆን ያለበት ማለት ነው። ኦፕኒንግም ክሎዚንግ ታግም ተመሳሳይ ነው መሆን ያለበት ኤች ፎር ዘግተናል ችቴሜልም ዘግተናል። ይህን ሪፍሬሽ አድርገው እንደምታዩት ሳይዙ እየቀነሰ እየቀነሰ ይመጣል ማለት ነው። ሲምፕል የሆነ ፈርስት ሲምፕል የሆነ ችቴሜል ኮድ ነው። ስለዚህ ችቴሜል ስንጽፍ አንደኛ ኖት ፓድ መጠቀም አለብን። ከጻፍን በኋላ እነዚህን ታጎች ከጻፍን በኋላ ሴፍ ስናደረገው ዶት ችቴሜል ብለ ነው ፋይል ስም፣ የፈለጋችሁት ፋይል ስም ሰጡታላችሁ ልክ ወርድ ላይ ዶክመንት ሴፍ እንደምታደርጉት ለመጨረሻ ላይ ግን ዶት ኤች ቲ ኤም ኤል ኦር ኤች ቲ ኤም ብላችሁ ሴቭ ማድረግ እንዳትረሱ። ላስ ግን ላንግዌጅ ደግሞ እዚህ ጋር መጥታችሁ ላንግዌጅ የሚለውን ነክታችሁ ኤች ውስጥ እዚህ በአልፋቤት ላይ የተቀመጠው ኤች ውስጥ ኤች ቲ ኤም ኤል የሚል ላንግዌጅ ከመረጣችሁ ዶት ኤች ቲ ኤም ኤል ብላችሁ ሴቭ ማድረግ ላይ ተጠብቀባችሁ ይችላል። ጀስት ፋይል ኔም ብቻ ሰጣችሁ ባይ ዲፎልት ሃይፐር ቴክስት ማርክአፕ ላንግዌጅ ዶነ ስለሚ አንደርስታንድ ስለሚያደርገው ሴቭ ማድረግ ትችላላችሁ ማለት ነው። ሲምፕሊ ኦኬ። ሌላው ቢ እችኛዋን ምኮድ እንያት ቤዚክ ኤችቲኤምኤል ዶክመንት ነው። እዚህ ጋር ለምሳሌ እንደምንትያት ተመሳሳይ ነው። ስለዚህ ይህንን ኮድ እኒ ውስ እዚ ጋ ምንድነው ኤችቲኤምኤል አሚን ቦዲ ከመጀመራችን በፊት ሄድ የሚል ታግ ቦዲ ታግ ውስጥ ከመግባታችን በፊት ለዶክመንቱ ታይትል መስጠት ከፈለግን እዚ ውስጥ ከዚህ ውስጥ መጥቼ ኮፒ ፔስት ላግ ሄድ ታግ ከከፈትን በኋላ ሄድን ዘጋለ መርሳት የለባችሁ ነገር ፔር ሁለት አይነት ስ የሚል ታግ አለ፣ ፔርድ ታግ እና ሲንግል ታግ ምንለዋል። አምፔር ምንለው ማለት ነው። ፔርድ ታግ ሁሌም ክሎዚንግ ታግ አለው። ከከፈትን ሁሌም መዝጋት አለብን። ይታያችኋል። ከፈትኩን ሲዘጋ ራሱ ኖሪፋይ ያደረገዋል። ከለሩ ለምታዩት ኦፕኒንግ ነው፣ ክሎዚንግ ነው ማለት ነው። ስለዚህ ሄድ ውስጥ ብዙን ጊዜ ታይትል መስጠት ከፈለግን፣ ታይትል መስጠት ከፈለግን ሄድ ውስጥ ነው የምሰጠው ታይትል ለመስጠት ቅድም እንዳየ ነው ታይትል ታግ መጠቀም ይችላል። ሲምፕል ነው ስቴሚል ታግ ባይዚ በጣም ሲምፕል ነው። ደን እዚህ ጋር ቅድም እንዳየ ነው ለምሳሌ ፓራግራፍ ታግ ተጠቅመን ነበረ። ፓራግራፍ ታግ እዚህ ውስጥ ፒ ነው ሲምፕሊ ፓራግራፍ ፒ ታግ በመክፈት ዲስ ኢዝ ዘ ዶኪመንት ዘ ዶኪመንት ፓራግራፍን እዚ ጋር ክሎዝ ማድረግ መዝጋት ሲምፕል ነው። ይሄ ፓራግራፍ ታክ። አሁን ኤችዋን ፓራግራፍ ታክ እነዚህ አውትፑቶችን ማየት ነው የምንፈልገው። ስለዚህ እነዚህ የሚጻፉት ምን ውስጥ ነው? ቦዲ ውስጥ ነው የሚጻፉት። ብሮዘሩ ላይ ማየት የምፈልገው አውትፑት ከሆነ መጽፍ የምፈልገው ነገር ምንጽፈው ቦዲ ውስጥ ነው። ታይትል ከሆነ ሌላም ጊዜ እናያለ። ቢ ኤችቲኤምኤል ሲኤስኤስ ሊንክ ለማድረግ ከፈለግን ምንጽፈው ሄድ ውስጥ ነው ማለት ነው። ስለዚህ በዚህ መሰረት ይህንን ሴፍ ባረገው ሴ ባርጌው የማጥች የዚጋ ብሮዘሩ ምንድነው ማድረገው? ሪፍሬሽ ችኛዋን ሪፍሬሽ ሳረግ እዚጋ ፈርስት ዶት ችቲ ሚል የሚለውን ይቀይረዋል። ቅድም የሰጠውትን ታይትል ይሰጠዋል። አያችሁ የሚለው ረስችዋለሁ። ዲስ ፈርስት ችቲ ሚል ኮድ የሚለውን ታይትሉን ቅድም ታይትል ብዬ የሰጠውትን እዚጋ ምን አድርጎታል? ቀየረው ማለት ነው። እንደምታዩት እዚጋ ታጉላይ እንደምታዩት ኤችቲኤምኤል ታግስ ኤንደ ግሩፕስ እዚጋ ታግስ ኤንደ ግሩፖች አሉ። ለምሳሌ እዚጋ እንደምታዩት ኤችቲኤምኤል ቴክስ ፎርማት ንግ የምንላቸው አሉ። ቴክስ ፎርማት ለማድረግ የምንጠቀመው ፈርስት ኤችቲኤምኤል ታክ የመጀመሪያው ኤችቲኤምኤል ሜታ ታግ ምንለው ነው። ሜታ ታግ ዶክመንቱ ስለ ዶክመንቱ የሚናገር ነው። ለምሳሌ ዶክ ታይፕ፣ ታይትል፣ ሊንክ፣ ሜታ ንደ ስታይሎችን የሚናገር ነው። ሩት ታግ ምንላቸው ደግሞ ኤችቲኤምኤል ሄድ ንደ ቦዲ እነዚህ ሩት ናቸው። ሁሉንም አውትፑቶችን የሚይዙልን ወይም ደግሞ ሩት ታግ በመባል ይታወቃሉ። ቴክስት ፎርማቲንግ ታግ ምንላቸው ፓራግራም ለመጻፍ ኤች ዋን እስከ ኤች ሲክስ፣ ስትሮንግ ማለት ቦልድ እንዲያደረግልን፣ ኢምቤድድ አብሪቬሽን እንዲሆን፣ አክሮኒየም አሬስ ታይትል ኤኒ አርስ፣ እነዚህ ቴክስት ላይ ፎከስ ያደረጉ ቴክስቶችን ኤዲት ለማድረግ የሚረዱ ታጎች ናቸው። ሌሎችም አሉ። ኤንስቴሚል ሊንክ ለማድረግ ደግሞ ሊንክ ታግ ኤ ቤዝ የምንላቸው ኢሜጅ ለማስገባት አይኤምጂ ኤሪያ ማፕ ፓራ ን ኦብጀክት ሊስት ታግ ሊስት ለማድረግ ለመዘርዘር ለምሳሌ ወደ ላይ ቡሌቶችን ተጠቅመን ሊስት እናደረጋለን ል እንደዛ ቡሌቶች ሊስት ለማድረግ ስንፈልግ ኤል አይ ታጎችን እንጠቀማለን ቴብል ክሬት ለማድረግ ቴብሎችን ለመስራት አሁን እዚጋ ራሱ የምታዩትን አይነት ቴብል ሮ እና ኮለመን ያለው ለመስራት ቴብል ታጎች ቲአር፣ ቲዲ ቴብል ዳታ፣ ቴብል ሮ፣ ቲኤች ቴብል ሄዶር፣ ቲቦዲ ኤኒያተርስ። እነዚህን በመጠቀም ቴብሎችን ክሬት ማድረግ እንችላለን። በጣም ብዙ ታጎች አሉ። እነዛን ታጎች ቢ ቴሌግራም ቻናል ላይ ፖስት አደረግላቸዋሉ። እዛ ላይ ቼክ ታደረጉታላችሁ። ዶክመንቱን፣ ቤዚክ እነዚህ ናቸው። እስቲ ጀስት ከዚህ ታግ መካከል አንደኛውን ሞክረው ስ ኤልአይ ኦር ዩኤል እነዚህ እንሞክራቸው ሊስት ታጎችን ሰው ይህንን እናጥፋው እና ለምሳሌ እዚህ ጋር ችዋለይ ለምሳሌ ሪጅንስ ኢን ኢትዮጵያ፣ በኢትዮጵያ ውስጥ ያሉ ሪጅኖችን ለመዘርዘር ብንፈልግ በኤችዋን ልክ እንደ ታይትል እናስቀምጣለን። ከዛ በኋላ ምንድነው የምናደርገው? እዚህ ጋር መተን ኤልአይ ታግን መጠቀም ነው፣ ቅድም ያየውን ሊስት ታግ በመጠቀም እችኛዋን ኮፒ ፔስት እናደርጋት እንዳልኳችሁ ስለማይሰራ ነው። ኤል አይ ታግ እንጠቀማለን። ደን እዚ ጋ ለምሳሌ ኦሮሚያ። ደን ኤል አይ ታግ ከፍተናል። ምን ማድረግ አለብን? እዚ ጋ መተነ መስጋት አለብ። ከዛ ነችኛዋን ምን ማድረግ ዴፕሊኬት ዴፕሊኬት እናደርጋት። ዴፕሊኬት ሶ ኦሮሚያ፣ አምሃራ ሪጅን፣ ትግራይ ስንት ነው ኦሪጂናችን? ዘጠኝ ነው። አስር አስራ አንድ ትግራይ አፋር ብላ ብላ እያለ ይቀጥላል። የቀሩት ደግሞ ለምን ቀረ እንዳይሉ እናንተ ቀጥሉበት። ደን እዚህ ጋር ምንድነው የሚያደርገው ሊስት ነው የሚያደርጋቸው። ሪፍሬሽ አድርገን ታያቸዋል። ሬጅንስ ኢን ኢትዮጵያ ብሎ በቡሌት መሰረት ምን አድርጎልናል ዘርዝሮልናል፣ ማለት ነው እንደምታዩት እንደምታዩት ስለዚህ፣ ቲንክ ዙም ላድርግላቸው። እንደምታዩት ኦሮሚያ፣ አማራ፣ ትግራይ ብሎ ዘረዝረ። ስለዚህ ልክ ወደ ላይ እንደምንዘረዝረው በዌብ ዲዛይን ስናደርግ እንደዚህ መዘርዘር የምፈልጋቸው ነገሮች ካሉ፣ ሊስት ማድረግ የምፈልጋቸው ነገሮች ካሉ ኢንላይን ታግ በመጠቀም ሊስት ማድረግ እንችላለን። ረጅም ዶክመንቶችን መጻፍ ከፈለገ ነው ፓራግራፍ ነው ምጽፈ እዚህ ጋ እንደምታዩት ፓራግራፍ በጣም ረጅም ታጎችን ለመጻፍ ይረዳናል ማለት ነው። አይ ቲንክ ስለ ችት የሚል የሆነ ቤዚክ የሆነ ነገር እንዳገኛችሁ ተስፋ አድርጋለሁ። እስኪ ኮመንታችሁ ላይ ደግሞ ቢ የመጀመሪያ ስቶሪ ያልሰራ እና ኮመንት ላይ እስኪ ያሳውቁኝ። ፈጠንኩኝ ያልገባችሁም ነገር ካለ በቀጣይ እንግዲህ በኮመንት አስተያየታችሁን ንገሩኝ። በቀጣይ እናስተካክላለን። በዚህ ቪዲዮ የነበረን ቆይታ ይህን ይመስላል። በቀጣይ በፓርቱ እስክንገናኝ ድረስ መልካም ጊዜ ይኑላችሁ። እስከዛ ግን ይህንን ቻናል ሰብስክራይብ እያደረጋችሁ ቪዲዮን ላይክ በማድረግ እንዲሁም ኮመንታችሁን በማስቀመጥ አብሮነታችሁን አሳዩኝ። አመሰግናለሁ። ቻው